መምህር ቅድም ያለው ነው። ከዛ በሰላመ ገብርኤል መልአክ ብሎ ይሄ የእመቤታችን ምስጋና የሚባለው፣ እኛ አይደለንም እኛ አንችልም። እንዴት አውቀ ነው ማለት እመቤታችንን፣ እንዲህ ነው የሚገባሽ፣ እንደዚህ ነው አንቺን ሰላም ማለት ያለብን ማለት እንችላለን እኛ መብት አለ? እንዴት አርገን አናውቅም። ስለዚህ ማን ነው ሊነግረን የሚችለው? እግዚአብሔር። እግዚአብሔር ለድንግሪቱ ምን መባል እንዳለባት ለምድር ነገራት። ለፍጡሩ የነገረው በነገራችንና ና እግዚአብሔር ነው። ተጠንቀቁ። ከደም ከሚመታችን ጋር ተያይዞ ያለው ነገር በጥንቃቄ ያስፈል በጥንቃቄ ለመታየት ያለበት ቀልድ አይደለም ይህ እግዚአብሔር። ምክንያቱም ድንግል ማርያም ምስጢሯ በስላሴ ዓለም ብቻ ያለ ጉዳይ ነው። አናሊስስ የምታደርገው አይደለም። የድንግል ማርያም ምስጢር አናሊስስ የሚደረግ ምስጢር አይደለም፣ ሲጀመርም ማለት ነው። ስለዚህ ሂድና ነው ምስጋናው የሰው አይደለም ሂድና እንዲህ ይበላት የሚለው ትዕዛዝ ነው ያለው። እንዲህ ይበላት ብሎ ለቅዱስ ገብርኤል ተነግሮት ቅዱስ ገብርኤል ለመቤታችን ነግሯት። ከዛኛስ ቅዱስ ገብርኤል በጠራሽ አጠራር ብለን ከዛ ምን አላትኛ በእኛ እንትንም በእኛ መስጠበቁ ምንድን ነው የሚለው የአምላክ ምስጋና ወይም ደግሞ የአምላክ ስብሃት የሚባለው ይሄ አምላክን ያመሰገነበት እሷን ያመሰገነበት የጠራበት ጥሪ በዛ በኩል ጠራንሽ ማለት ነው። በነገራችን የአምላክ ምስጋና ሲባል ድንግል ማርያም ጋር የምናደርሰው ሰላምታው የአምላክ ነው ሲባል ፈጠርሽን እንደዚህ ያደረግሽን እያልን አይደለም አይደል። አምላክ ለድንግሊቱ በጠራበት፣ ባመሰገነበት ምስጋና ነው። የኛ አይደለማ። አምላክ ነው እንደዛ ያላት። ፈጣሪዋ ነው እንደዛ ያላት። ልጇ ነው እንደዛ ያላት። እሱን መነሻ ይዘን ነው በሰላመ ገብርኤል መልአክ ቅዱስ ገብርኤል እንዳለሽ ብለን አመስግነን ተአምረ ማርያም እንዲነበር ከዛ ህጉ ዚ ሲመጣ ይቀይራል። ወላዲተ አምላክ ማርያም እንበል። ዜማ የለውም ይሄ በቅዳሴ እንደምታውቁት ወላዲተ አምላክ ማርያምን መለሰብሳ ወሩ ካ በይነዛ አቅረብ ኩለችንስ ሲተቃለ ይባቤ ፈትት ብሎ ሄዳል። እዝኛ ሲደርስ ግን ወላዲተ አምላክ ማርያምን መለሰብሳ ወሩ ካቤ በይነዛ አቅረብ ኩለችንስ ሲተቃለ ይባቤ ፈትት ሙ በረከት አፈቹ ማዛ ከርቤ ይልና ለነዳይ ዜማ የምጀምረው እንደዚህ ነው እንደዚህ ነው የሰሩት አባቶቻችን ምስጢር የሚያጠና ሰው ያጥና። እውነት ለመናገር ይሄ ካለ በኋላ ስብሀት ለች ማርያም በህልቆ መላእክት ዘአሪያ ምን ብለን ነው ሻ አንችን የምንጠራሽ? እንደ መላእክት ቁጥራቸው እንደማይታወቅ ካልሆነ በስተቀር ምኑን ከምኑን አገናኝተን አንችን ይሄ ነው ለአንቺ የሚገባ ብለን እንዴት እንወስን እኛ? ያ በመሆኑ ቅዱስ ኤፍሬም የራሱ ሕርያቆስ ሌላ እንትን የያይቆብ ዘሱረግ የሆነ ነገር ይላል። ያሬድ የሆነ ነገር ቅዱስ ያሬድ የሆነ ነገር ይላል። አትናቴዎስ የሆነ ነገር ይላል። ፍጥረት በሙሉ የሚችለውን ያህል ሞክራል። ግን እስኪ መልቆ መላክ ዛሬ የመባሉ የግድ ነው የሚሆነው። እውነት ለመናገር ይህንን ካለ በኋላ የመቤታችን ምስክ፣ ከዛ ወደ ተአምረ ኢየሱስ። ተአምረ ኢየሱስ ላይ ትንሽ አንዳንድ ነገር ልበል ይውላችሁ ክቡራን። ኢየሱስ ክርስቶስ መባል አሁን ኢየሱስ ብቻ ማለት እና ኢየሱስ ክርስቶስ ማለት ምንድን ነው ልዩነቱ? ኦኬ፣ እኛ ኦርቶዶክሳውያን ኦኬ፣ ችግር የለውም። ኢየሱስ ክርስቶስ ጌታ ኢየሱስ ምናምን አንድ ልምኛ ዋይ ስሙ ስላልሆነ ነው። እንደዛ አይደለም እንዴ? ስሙ መጽሐፍ የለ እንዴ? ይላል። ጉዳይ እሱ አይደለም። ፈጣሪን ያህል ጉዳይ ተውትና፣ አምላክ ተውትና፣ ሰው እንኳን የራሱ ደግኒትና ኢቲክስ አለው እኮ አይደል? ትልቅ ሰው ስታገኝ የምትለውን ታውቀዋለ። እውነት ለመናገር ስሙ እኮ አለው አይደል? በጣም በእድሜ እንደዚህ የሆነ ሰው ስታገኙ አንተ ብሎ መጥራት ራሱ ይዘገናል። አደለ፣ እንዴት ዋሉ አንቱ። እንዲህ እኛ እንኳን በአቅማችን እግዚአብሔር ባቁቀ ፊደል በመቁጠራችን እንኳን እርስ በርሳችን አደለ አንቱ አንቱ እንባላል። አለ ክብር ነው እንትን ውብ ንግግር ነው፣ ውብ ዘዬ ነው። እውነት ለመናገር የሚከበረውን እናክብረው። ይሄ ትልቅ ንግግር ነው። እግዚአብሔር አወቀ በጣም የሚደግ ነገር ነው። አገር ሹም ቢመጣ አሁን ጠቅላይ ሚኒስትሩ ብታገኟቸው ስም አላቸው አይደለ ያው እስ በህዝብ መካከል በሰው ፊት፣ በምናምን አንተ እንትና በስሙ ብጠራቸው በስማቸው ብጠራ አብደዋልን አይደለም የሚለሰው ወይም በቃ የሆነ ነገር አይደለ ወይም አትፈራም ወይም ምናምን አይመጣም? ለምን ምድራዊ ሰው ይህን ያህል ከፈራ አምላክህ ፈጣሪህ? በምን ልክ ነው መጥራት ያለብህ፣ እሱ ታዲያ የሚለውን ነገር ማስተዋል ጥቅስ ይፈልጋል ራ አይፈልግም። ሰው መሆን ብቻው በቂ ነው። እውነት ለመናገር ሰው በጩ አስተዳደግ ማድረግ ብቻው ወላ እያሳደገው ብቻውን እንኳን የሚገባው ነው። ይሄ ጥቅስ ባይጠቀስለትም እንኳን ከዛ ባለፈ ግን ነው ኢየሱስ ክርስቶስ ብሎ አንድ ላይ መጥራቱ በራሱ ለሆኑ መናፍቃን መስ መስጠት ነው። ለምን ኢየሱስ የሚለውን አምነው ክርስቶስ ግን ገና አልወረደም የሚሉ መናፍቃን ነበሩ ይገርማቸዋል ኢየሱስ አዎ ስም ነው በቃ እንደማንኛም ስም ቆጥረውት ግን ክርስቶስ የሚለው መሲህ ግን አይ መሲህ አልወረደም መሲህ ገና ነው ይመጣል ለሚሉ መናፍቃን አሉ ተሳስታችኋል ደህነት ጨርሶታል መጥተዋል ክርስቶስ ለማለት ቤተ ክርስቲያናችሁ ስሙ በራሱ መል ስለ መናፍቃን ሰጥቶ ነው እርፍ የሚለው። ስለዚህ ምን ኢየሱስ ክርስቶስ ብሎ መጥራት በጣም ግሩም ነው። በዚህ ያጋጣሚ አንድ ነገር ልጠቁማችሁ። አስራ አምስተኛ ክፍለ ዘመን ላይ በኢትዮጵያ አንድ አዋጅ ታውጆ ነበረ በንጉሥ ዘርዓ ያዕቆብ። ምን እንደሆነ ታውቃላችሁ? ያ እንትን አዋጅ የእግዚአብሔርን ስም በምጠራበት ማንኛውም ሰው በሚጠራበት ጊዜ ይላል መጀመሪያ ማለት ያለበት ነገር አለ ምን የሚል በገናና መንግስቱ ፊት እሰግዳለሁ ብሎ ነው ኢየሱስ ብሎ መጥራት ያለበት ስሙ ከመጠራቱ በፊት መስገድ አለብን ለማን ለስሙ ቅድስት ቤተ ክርስቲያናችሁ ስመ አምላክ እንዴት ያዘችሁ ብላችሁ ጠይቁ ስመ አምላክ እንዴት ብላ ጠራችሁ እንዴት ነው የያዘችሁ? ጉባኤ አስራ አምስተኛ ክፍለ ዘመን ይህም ጭምራ አውጥታ ነበር። ዛሬ ነው ሳነብ ያገኙት ጊዜ ረወቅ በጣም የገረመኝ። ለድንግልናዋ ስግደት ይገባል ብለህ ነው ስሟን የምጠራው ድንግል ማርያም። በእነዚህ ሁለቱ ጉዳይ ላይ ውሳኔ ተወስኖ ነበር። ይገርማቸዋል። በንጉሥ ዘር ያየቀው ጊዜ በጣም የገረመኝ። ኢየሱስ ክርስቶስ ብለህ ለመጥራት ስግደት ይፈልጋል። ስሙ ለምን ክቡር ነው? ያስም ዝም ብሎ ስም አይደለም። ስም ማክበር ማለት ትርጉሙ ይሄ ነው። ስም ማክበር ማለት በቅድስት ቤተክርስቲያናችን እግዚአብሔር ባወቀ ነቢዬ እግዚአብሔር ቅዱስ ኢሳይያስም እኮ ታሳውስ እንደሆነ ይሄ ሕፃን ተወልዶልናል የሚል ሐሳብ አለ አይደለም። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ከዛስ ስሙስ አለችና ለስሙ የሚሆን ነገር አዘጋጀች። ድንቅ መካር፣ ሀያል አምላክ፣ የዘላለም አባት፣ የሰላም አለቃ። ክቡር ስም ነው ይሄ። ለዚህ ስም ትሰግዳለህ። መጠሪያ ብቻ አይደለም። አበበ ከበደ እንደምንለው ስም አይደለም፣ የሚሰገድለት ስም ነው። በቅድስት ቤተክርስቲያናችን ስምማ ብሉየ መዋዕል ብላ ጠራዋለች። ከአብ መወለዱ ለማሳየት ብቻ ነው አይደለም፣ ሕፃንም ትለዋለች ከድንግሪቱ መወለዱ። ስለዚህ ብሉየ መዋዕል ሕፃን አለችው። በዘመናት የሸመገለ ሕፃን፣ ሁለቱ የያዘ በዘመናት የሸመገለ ማለት ከአብ መወለዱ መጀመሪያ ልደቱ አተተች። ከዛስ ህፃን አለችው ደግሞ ከኛ ከስጋችን ስጋ ደግሞ እንደ ሆነ መምጣት ብሉየሞ አል ህፃን ብላ ጠቀለችው። ወልድ ዘበላ አይሉ ሳትረሳ ይገርማል እኮ ወልድ ዘበላ አይሉ ሳትረሳ ህፃን ዘበታ አይቱ ጨምራ አቤት

እሺ ስለዚህ ይሄኛውን ስም ይዛ ቤተ ክርስቲያናችን ማለት ነው ትጠራዋለች ለስም አጠራሩ ክብር ሰጥተች። ይሄ በየትኛውም ላይ ታገኙታላችሁ። ዮር ይዘጋስጫ ላይ በጣም የሚደንቅ ነገር አለ። ዘበሃበአብ ዘበሃበአብ ወልድ የሚል አለ

ዘበሐዋርያ ታዋርያ ዘበሰማእታ ታክሊለ መምህር ሊቀ ማህበር ውእቱ ኢየሱስ ክርስቶስ በአብ ዘንድ ልጅ በመንፈስ ቅዱስም ዘንድ መንፈስ ሕይወት በድንግልም ዘንድ ሕፃን በነቢያትም ዘንድ ነቢይ በሐዋርያት ዘንድ ሐዋርያ በሰማዕታት ዘንድ አክሊል አንተ እኮ ኢየሱስ ክርስቶስ ነህ፣ ትላለች ቤተክርስቲያናቸው። ስም አጠራር እንደዚህ ነው፣ ጊዮርጊስ ዘጋስጫ። በጣም በሚደንቅ መጽሐፍ ምስጢር የሚል መጽሐፉ ላይ ኢየሱስ ክርስቶስ ጥዕመ ስም ለዘ ይጽውኦ ኢየሱስ ክርስቶስ ጥዕመ ቃል ለዘ ያጸምኦ ኢየሱስ ክርስቶስ ጡመ ስጋ ለዘይ በልዖ ኢየሱስ ክርስቶስ ጡመ ደም ለዘይ ሰትዮ ኢየሱስ ክርስቶስ ጡመ ጼና ለዘይ ያጼኑ ኢየሱስ ክርስቶስ ጡመ ዝክ ለዘይነግር ነግር ዜናው ይላል። እንዲህ ነው የያዘችው ቅድስት ቤተ ክርስቲያን ስመ ስመ አምላክዋ ማለት ለሚጠራው ስሙ የጣፈጠ ነው። ለሚያዳምጠው ቃሉ የጣፈጠ ነው። ለሚበላው ስጋው የጣፈጠ ነው። ለሚጠጣው ደሞ የጣፈጠ ነው። ይህ በተለያየ መልኩ ተጠቅሶ ታገኘዋለ። እሺ ተአምረ ኢየሱስ ልክ ሊነበብ ሲል ደግሞ ኢየሱስ ክርስቶስ ጥዑመ ስም ለዘይሴዎ

ኢየሱስ ክርስቶስ ለሚጠራው ስሙ አፋቂ ነው። ኢየሱስ ክርስቶስ ለሚበላው የህይወት እንጀራ ነው። ኢየሱስ ክርስቶስ ለሚሰዋው የድነት በግ ነው። የባርኩን ዘንድ ደቀ መዛሙርቱን ይላክ፣ ጋሻ ጥሩን አንስቶ የሚጣላንን ይጣለው። እና ምን አለኛስ ያደለ ቤተክርስቲያን፣ አስተምሮ ምን ስሙ? የትኛው ስም? ኢየሱስ ክርስቶስ የሚል ስም እና ቤተክርስቲያን በዚህ መልኩ ነው የምጠራው። አንዳንዴ ፕሮቴስታንት እዚህ ካላችሁ እውነት ለመናገር ረጋ ብትሉ እውነት ይህን እግዚአብሔር ባወቀው ትጠቀማላችሁ። እንዴት እንደምጠራውማ ተመልከቱ። ትቀጥል ኢየሱስ ክርስቶስ ዘአጥልልትዩ

ከእርሱ ጋር መከራ መስቀሉ በፊቱ የሚታሰብ ኢየሱስ ክርስቶስ ጎን የወይና አዘቅት ስጋው የአምልኮ መስዋዕት የሆነ በቅድስና ልብስና ጌጥ የተሸለሙ ባለመዋሎቹ ለምሳ በሚሰበሰቡ ጊዜ ወደ ሙሽርነቱ ድንኳን ያስገባ፣ ይሄ እያለች ስሙን እየጠራች ጸሎቷን ታደርጋለች ማለት ነው። ለጥብሐ ስጋ ከንስየሰዮ የሰዮ ወለነ ቃደም ወለነ ቃደም ከንረውዮ ኢየሱስ ክርስቶስ በግዕ ዘቀራንዮ በግዕ ንባቢ ተብሎ ይነገራል። በግ በግ መባሉ ገብቷችኋል አይደለም? ሌዋውያን በግ ያቀርቡ ነበረ። ሰውየው ኃጢአት ይሰራል። ለሰውየውን ቤዛ ሊሆን የሚችል ማን ይመጣልታል? በግ በጉ እኮ ምንም አቅም ኃጢአት አሰራ ምን የማያደርግ ትታረዳለ ተባለ። ከዛ በኋላ የሰውየውን ኃጢአት ትሸከመዋል ማለት በጉ ግን ንጹሕ ነው ለጥብሐ ስጋ

ወበህላሞሞት ወበራሞት ከአምላካዊ ለቁስልና ጥዮ የተሰዋውን ስጋን ተመግበን ከደምህ ምንጭ እንረካለን። የቀራኔ በግ ኢየሱስ ክርስቶስ ሆይ ውበትህን እናየው ዘንድ እንመኛለን። በሱራፊ ጽዋ ውስጥ ልመናችንን ጨምረው። አምላክ ሆይ ለሞት በሚያበቃ ህማምህ ቁስላችን አድነው። ለጥፋ ስጋከ

ይሄን ከተነበበ በኋላ ነው። ማን ነው ከተባለ በኋላ ተአምረ ማርያም ማን ነው ተአምረ ኢየሱስ ይነበባል። ከዚህ በኋላ አመት መጽ ለኮን ነው አለ። ከዚህ በኋላ ክርስቶስ ለፍርድ ነው የሚመጣው፣ እንደምታውቁት፣ ለዳኝነት። እንደዚህ ለምህረት ለምናምን አይደለም የሚመጣው። ነገረን ጨረሰ። የምህረት ጓዝ። ከዚህ በኋላ ለምንድን ነው የሚመጣው? ለፍርድ ይመጣል። ከዚህ በኋላ እግዚአብሔር የሚመጣው ለፍርድ ነው። አመት መጽ ለኮንኖ ኖ ምስለ ደመገቦ ዋይ ጋር ተመልከት። ይሄ እጆቹን እና የተቸነከሩ እጆቹን ይመለከቱታል አይደለም አማይ ጸንኩ ነፍሴ ውስተዴ ከክቡር ኢየሱስ ክርስቶስ እግዚአ ሰማያት ወምድሪ ተዋቀሱ በንቲ ተኮረት ከበበትር ብሎ ከዚህ በኋላ ሃሌሉያ በፀሐይ ለምረት ከ ኢየሱስ አድነንም ታግሎ ስጋ ወነስ ስብሃት ለከኢየሱስ ኢየሱስ በአፈ ኩሉ ውዱስ በሁሉም የምትመሰገን ስጋ አንተ ይገባል ስብሃት ለከ ኢየሱስ ቀዳሴ ስጋ ወነስ ስብሃት ለከ ኢየሱስ ለሩቅ አነ ልብስ ስብሃት ለከ ኢየሱስ ዘይት ጻር ንጉስ ስብሃት ለከ ኢየሱስ ቃለ አብ ቅዱስ ብሎ ወደ ንባቡ ወደ ወንጌል ወደ ተአምራቱን ያስቀጥላል። ማለት ወደ ወንጌላል ከዛ ንባቡ ዲያቆኑ ሀሌሉ ያቆሙ አጽሙ ከመኑ እንድለዋነ መንግስተ ሰማያት ብሎ የራሷ ዜማ ትቀየራለች። እዚች የራሱ ስርዓት አለችው ዜማዋ ማለት ነው። ከወንጌላውያን አንዱ አዞ ኖርማል ንባቡ ወንጌሉ ተነቦ ወደ ወደ በን ተጽናዛቲ ይመስለኛል። ወንጌል ከተነበ በኋላ ጸልዩ በን ተጽናዛቲ የሚል ጸሎት አለ። ጸሉ በእንተ ጽንአዛቲ ማለት በአጠቃላይ በምድር ላይ ያለው ነገር የሚያነሳ ነው። ምድር ላይ አራዊቱ እንስሳትም ጭምር ሳይቀር ነጋዲያን አማኑ፣ አማኑ በሙሉ በእግዚአብሔር እንዲያም ልክ እንደ በእንተ ቅድሳት አይታችሁት ከሆነ ቅዳሴያችን ላይ በእንተ ቅድሳት የማነሳው ነገር የለም እንደምታውቁት እና እሱን እያነሳ እየጸለየ ይሄዳል ማለት ነው። አይ ቲንክ ሰዓት ከዚህ በላይ አላድክማችሁ አላድክማችሁ። ጥያቄ ካለ እና መምህራን የሚጨምሩትን ነገር ሰምተን ቀጣ፣ እግዚአብሔር ከፈቀደ ወደ ችርያ ላይሶን፣ ችርያ ላይሶን እምንወዲህ ዐይነት ችርያ ላይሶን እንላለን። እግዚአብሔር ይፍቀድ፣ ቀጣይ ስንገናኝ ችርያ ላይሶን ክርስቶስ ከሚለው ጀምረን ከዛ በኋላ ወደ ክርያላይሶን ተርጉመን ቀጥሎ ያሉ መርሃ ሀገሮችን እግዚአብሔር እንደፈቀደልን እንቀጥላለን ማለት ነው። እንቀጥላለን ማለት ነው። እስካሁን ሀሳብ ካላችሁ መምህራን ይጨምሩበትና ጥያቄዎች ካሉ ደግሞ ጥያቄ ሰምተን የምንችለው ከሆነ መልሰን፣ የማንችለው ከሆነ ደግሞ ጠይቀን እንመጣለን ማለት ነው። መምህራን ሀሳብ ስጡበት። እግዚአብሔር ይስጥልኝ።